ሀገራችንን ከመከራ መንጻት ከዳር ለማድረስ ትጉ። የተሳካ ውድቀት ውስጥ መግባት እኛ ኢትዮጵያውያን ብርቃችን እንዳልሆነ ብዙ መጻሕፍት ይመሰክራሉ። እነዚህም ሆኑ ሌሎች ታሪኮቻችን የሚነግሩን አንድ ነገር ቢኖር አንድ የሚጎድለን የተፈጥሮ ቅመም መኖሩን ነው። ይህ የጎደለን ቅመም እጅግ መሠረታዊ ከመሆኑ የተነሳ ፈልገን ካላገኘነውና ካላስተካከልነው ካሁን በኋላ ሚሊዮን ዓመታትን በሀገርነትና በህዝብነት ብንኖር በየጊዜው ከምንገባባቸው የተሳኩ ውድቀቶች መውጣት ፈጽሞን አይቻለንም። ብዙዎቻችን አዘውትረን እንደምንደጋግመው ምቀኝነትና የስልጣን ጥም በደማችንና በመቅንያችን የመሸጉብን ስለመሆናቸው የቀድሞና የአሁን ታሪካችን ነጸብራቂውኑ መጻሕፍት በማንበብ መረዳት ይቻላል። ከታሪክ የማንማር ጥፋትን እያሻሻለንና እያዘመንን ለሌላ ጥፋት ዝግጁ የምንሆን ዜጎች ብንኖር እኛ ኢትዮጵያውያን ብቻ ነን። አሁን ያለንበት የውድመት ደረጃም ሲያንሰን ነው። የማንተዛዘን አንዳችን ባንዳችን መከራ የምንደሰት ባንዳችን መቃብር ላይ ሌላኛችን የሰርግ ዳስ የምንጥል እጅግ ክፉዎች ሆነናል። ብዙ የውድቀት መከሰቻዎች ሊኖሩ ይችላሉ። አንዱ የውድቀት ምልክት የአርአያ ሰብ መንጠፍ ነው። በአሁኑ ወቅት በተለይ ወጣቱ ትውልድ ወደፊት እንደገሌ ነው የምሆነው ብሎ ከፊት ለፊቱ የሚያስቀምጠው ሰው እየጠፋ ነው። ዙሪያ ገባውን ብንቃኝ አርአያ የሚሆነው ሰው ማግኘት እንቸገራለን። የአይነቱ ድርቀት ዋና ሀገራዊ ኪሳራ ነው። የነበሩን መልካም ሰዎችና በስራቸው አንቱ የተባሉ ዜጎች ብዙዎች ከመሬት ስር ውለው አፈር ሆነዋል። በጣት የሚቆጠሩ ቢኖሩም ዘመኑ ለእነርሱ አርአያነት ምቹ ባለመሆኑ ተደብቀዋል። ሁሉንም ማህበራዊ፣ ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊና ሃይማኖታዊ ዘርፎች ብናይ አርአያ ሊሆኑን የሚችሉ ድንቅ ዜጎችን ሳይሆን ሽምጥ ጋላቢዎችን ብቻ ነው የምናገኘው። ሆድ ሰውነትን ሲገዛው ሀቀኝነት እያሳፈረ ቅጥፈትና እብለት ሲያሾም ሲያሸልም እያየን ነው። ለግል ጥቅም ያላደሩ የህዝብን ብሶትና ችግር በፈጠራ ሥራዎቻቸው የሚያካትቱ የሥነ ጥበብና የኪነ ጥበብ ሰዎች ቢኖሩን መታደል ነበር። ለህሊናቸው የሚታዘዙ ሰራተኞች፣ መምህራን፣ ተማሪዎች፣ ወታደሮች፣ ባለስልጣኖች፣ ነጋዴዎች፣ ሙዚቀኞች፣ ደራሲዎች የሃይማኖት አገልጋዮች፣ ዳኞች፣ ጠበቆች፣ ወዛደሮችና የመሳሰሉት ጥቂት እንኳን ቢኖሩን ድቀታችን መልክ በኖረው ነበር። ይህ ሁሉ የሚያሳየን የተሳካ ውድቀት ውስጥ የመገኘታችንን የአደባባይ ምስጢር ነው። ይህችን አገር እንደገና ገንብቶ ሀገር ለማድረግ ምን አይነት ጥረትና ስንትና ስንት ልፋት እንደሚጠይቀን እስቲ አንዴ እንኳን እንጨነቅ። ብዙ ነገሮች ብቻ ሳይሆኑ ከሞላ ጎደል ሁሉም ነገሮች ከደንቡና ከስርዓቱ ወጥተው በቀላሉ የማንወጣው አዘቅት ውስጥ ሳንገባ እንንቃ፣ ወይስ ባለህበት እርገጥ እያለን እንቀጥል? ውሳኔው የሁላችንም ነው። አንዳንዶችን ሊያስከፋ ይችል ይሆናል፣ ግን እውነት ስለሆነ እዚህ ላይ ሳንጠቅስ ልንዘለው አንችልምና እውነት እንደምታድነን አስባችሁ ከመከፋት ወጥታችሁ ለመለወጥ ቆረጡ